እንደምታዩት ከተገጣጠመ በኋላ ይሄንን ይመስላል። ብዙ እቃዎች ይይዛል፣ ጆስቲክ፣ ኪቦርድ፣ ለዚህ ጌሚንግ ኮንሱል ካላችሁ ሲዲዎች፣ በጣም ብዙ ነገር ይይዛል። በነገራችን ላይ ኦፊስ ውስጥ እራሱ ላላችሁ ለብዙ እቃዎች ይሆናል፣ ለኪችንም ይሆናል። ከዛሬው ቪዲዮችን አንድ በጣም ጽድት ያለው ዋል ማውንት አሳያችኋለሁ። ፔግ ዞን ይባላል፣ እቃ መስቂያ ነው። ለኪቦርድ ለማውዝ ለምትፈልጉት ነገር ይሆናል። ጌሚንግ ሩም ካላችሁ ለስቱዲዮ ኢቭን ለኪችንም ይሆናል። እንደምትገዙት ቦርድ ይለያያል። እኔ የገዛሁት ኛን ባለ 14 ቦርድ ነው። ሰባት ጥቁር እና ሰባት ቀዩን ማለት ነው። እንዴት እንደሚገጣጠም ያሉትን ነገሮች ሁሉንም ነገር አንድ ላይ አሳያቸዋለሁ። አብራችሁኛ ነው የመጀመሪያው ስራችን የሚሆነው ቦርዶቹን እና በምንፈልገው ስታይል መገጣጠም ነው። መገጣጠም ሳይሆን ሴት አፕ ማድረግ ነው። መጀመሪያ የተለያዩ ኮንፊገሬሽኖች ያሉት ኦንላይን ማየት ትችላላችሁ። እናንተን እንደሚመቻችሁ አድርጋችሁ አርጋችሁ ሴት አፕ ታደረጉታላችሁ ማለት ነው። እንደነገርኳችሁ ይሄ ባለ አስራ አራት ቦርዱ ነው። ስለዚህ ጥቁር፣ ቀይ፣ ጥቁር፣ ቀይ አድርገን እንደሚመቸን አድርገን እነሱን እንሰቅላለን ማለት ነው። አብሮ የሚመጣ ፒኖች አሉ። ፒኖቹ ምንድነው ማጣበቂያ ነው። ሌላ ብለው ምናምን አያስፈልጋችሁም። ፒኖቹን ትጠቅመን ፑሽ ፑሽ እያደረገን እንገጣጥማቸዋለን ማለት ነው። በኋላ ስንጨርስ ዳርዳሩ ላይ እንዳያስጠላ ክፍተት እንዳይኖረው ማለት ነው። አብሮ የሚመጣ ሌሎች ትንንሽ ፒኖች አሉ። እነሱን መቅጠም ይሆናል ማለት ነው። በኋላ አብሮ የሚመጡ ብረቶች አሉ። እነዚህ የሚታያቸው ብረቶች፣ እነሱን ዳርዳር ላይ እናስራቸዋለን። ሁለት ጥቅም አላቸው። አንደኛ ስትራክቸር እንዲኖረው ያደርጋል። ሁለተኛ ነገር ደግሞ ግርግዳ ላይ የምናስረው ብሎን የሚገባበት በእነዚህ በኩል ነው እና እነዚህን ዳርዳር ላይ አድርገን እናስራቸዋለን ማለት ነው። ስለዚህ መገጣጠሙን ከጨረስን እንደምታዩት ብሎኖች፣ ፊሸር እና ውሃ ልክ ይመጣል። ስለዚህ ለእኛ የሆነን ብሎን እንመርጣለን፣ እዛ ማውንት ማድረግ ነው ማለት ነው። የቀረ እዚህ አሁን ጨርሰናል። የምንፈልግበት ቦታ ግርግዳ ላይ ውሃ ልካችንን ተጠቅመን ሌብል መሆኑን አይተን የምንበሳበትን ብሎን የሚበሳበትን ቦታ ሌብል እናደርጋለን። ከዛ በኋላ በድሪል በስቶ መስቀል ነው የሚሆነው ማለት ነው የሚቀረው ስራችን። ስለዚህ ከአሁን በኋላ የሚቀረን አክሰሰሪ ማውንት ማድረጊያዎችን እነሱን ተጠቅመው ማውንት ማድረግ ነው። ፕላስ ደግሞ በጣም ብዙ ስፔስ ሴቭ ያደርግልናል። ጠረጴዛ ላይ ያለ ኮተት ምናምን ካለ እሱን መስቀያ የሆነላል ነገሮችን ኦርጋናይዝ ማድረግ የሆነላል። ፕላስ ደግሞ ውበት ይኖረዋል ለክፍላችሁ፣ እና በጣም ቦታም ሴቭ ያደርጋል። እንዳልኳችሁ ይህንን ይመስላል ፔክቦርድ